ሰዎች ዕድል አግኝተው አገሮች ዕድል አግኝተው የፈጠሩትን ዕድል መጠቀም ካቃጣች፣ በተለይ ሰዎች ኒውሮ ሳይንስ አለ አንድ ሰው የመቀየር ዕድል የሚጠቅመውን ዕድል ተፈጥሮ ካባከነም አእምሯችን ውስጥ የሆነ ሪዋርድ ሲስተም ይባላል እና ዕድል ስናበላሽ፣ ሁለተኛ ዕድል ተሰጥቶ ማለት ሁለተኛ ዕድል ተሰጥቶ ስናበላሽ ወደ አእምሯችን የሚለቀቀው ለደስታችን ምንጭ የሆነው ዶፓማይን የሚባለው ኢንዛይም ይቀንሳል እና ዶፓም የሚለጨው ዶፓማይን በጣም ሲቀንስ ኒውራል ኮንስኩዌንስ አለው። አንሃፒ እንሆናለን። ስትረስ ይኖረናል። ስለዚህ ሰውነታችን ዝም አይልም። አእምሯችን ሁሉ ነው የሚዋጋል። እድልስና ስናባክን የመለወጥ እድል ስናባክን ዝም ብለን ትናለን። አንሃፒ ነን። ዊ ውል ኔቨር ቢ ሃፒ ሶ ለውጥ ምናምን እንዲመጣ ማገዝ ያለብን ለማንም ብለን አለ ቢያንስ ቢያንስ ዶፓማይን የሚባለው ኢንዛይም እንዲወጣ ከፈለግ እሱ ነው የምታደርገው። ሁለተኛው ዲክሪዝድ ሞቲቬሽን ነው። አንድ ጊዜ ካበላሻችሁ እንደገና የበለጠ ነው የምትወድቁት። አንድ ፕላኒንግ ካፓሲቲያችሁ ኢምፔየር ኢምፓየር ይሆናል። ብዙ ችግር ነው የሚያመጣው ሚስድ ኦፖርቹኒቲ ሲሆን፣ ሶ ምንድነው የሰነ ልቦና ውጤቱ? አንድ ሰው እድል ሲያበላሽ ይጸጸታል። ሲጸጸት ደግሞ ጊልት ይሰማዋል፣ ሼም ይሰማዋል። ሶ ነገሮች እንዳይበላሽ መስራት ያለበት ለማንም ብሎ አይደለም። ለአለቃው ብሎ እሱ ሮንግ ነው፣ ለፓርቲ ብሎ እሱ ሮንግ ነው። ቅድም እንዳያችሁት አእምሯችን ይዋጋናል። ደስ ጥሩ ነገር ስንሰራ ዶፓማይን ይረጫል። ይሄ አእምሯችን ማለት ነው። ይሄ ኒውራል ሳይንስ አናቆም አይታወቅም ነበር። አሁን ኒውራል ሊደርሺፕ የሚባል ሳይንስ አለ፣ አስገራሚ ነው። ብሬን እና እንት ማይንድ ብሬን እና ሊደርሺፕን እንዴት እንደሚያገናኝ በሳይንስ በጣም ኮምፕሌክስ ነገር ነው። ዘ ታይፕ ኦፍ ሊደርሺፕ ዊ ፎሎው ከኒውራል እንትናችን ጋር አይገናኛል። ዘሪዘ ኒውራል ኤክስፕላኒሽን ኮንፍሊክት የሚያጋጥምበት ነገር ኮንፍሊክት ምንፈታበት መንገድ ኢት ሃዝ ኤ ሎት ቱ ዱ ዊዝ ዘ ዌይ አር ብሬን ፋንክሽንስ ባዮሎጂካሊ፣ ማለት ሳይኮሎጂካሊ አይደለም የምናግራችሁ፣ ሳይኮሎጂካሊ ምንም የሚገርም ማለት ባዮሎጂካሊ ኦር ብሬን። አንድ የአሜሪካን ሳይኮሎጂ አሶሴሽን ጥናት ነው። የሆነ እድል ገጥሟቸው ህይወታቸውን የሚቀይር የስራ እድገት ኦር መስሪያ ቤታቸውን የሚቀይር እድል ገጥሟቸው ያበላሹ ሰዎች 33 ዲፕሬሲቭ ሲምፕተም ያሳያሉ። ሁለት ያላቸው ይላል። ጭንቀት አላቸው ስትረስ አንግዛይቲ ይጨምራል። ሶ ስኬት አማነት እድል የሰጠህን ዓለም አባከል ፐርፎርማንስን ስለሚገመገም ስለምትባረር ምናምን አይደለም ሰውነታችሁን ይጣላችኋል። አእምሯችሁ ይጣላችኋል። ህሊናችሁ ይጣላችኋል። ከዛ ሁሉ ለምን ታትራ ስራ ለምን ለውጣት መጣም? ያኔ ሀፒ ትሆናለ። ሰውም ያከብረሃል። ከሁሉ በላይ ግን ይሄ ጊልት እና ረግሬት ይሄ አሜሪካን እኔ አይደለም ያልኩት፣ የአሜሪካን ሳይኮሎጂ አሶሴሽን ነው፣ ጥናት አድርጎ እንደዚህ የወደቁ ካምፓኒዎች እድል አግኝተው እንትን ያሉ ከሬር የተበላሸባቸው ሰዎችን ጥናት አድርጎ ነው ይህን ፋይንዲንግ ያመጣው። በጣም መጥፎ ነው። ከሁሉ በላይ እድል የሚያባክኑ ሰዎች የካምፓኒያቸውም የራሳቸውን እድል የሚያባክኑ ሰዎች የሰልፍ ወርዝ ክራይሲስ ይገጥማቸዋል። ለራሳቸው ያላቸው ግምት መጥፎ ይሆናል። መስታወት ላይ ቆመ ባዩ ጊዜ ጊልት ነው የሚሰማቸው። ጥሩ ነገር አይደለም። ከሁሉ በላይ ማለት ሰዎች ለምን ሊከራከሩ ይችላሉ። ፊትለፊት ግን ህሊና ላቸው ማታ ሄዶ ቤታቸው ቁጭ ሲሉ ያጠፉትን ያውቃሉ። ያውቃሉ፣ አድሚት አያረጉም ግን ያውቃሉ። እኔ ኢንኮምፒቲንት ነኝ አረባ ማን ወርዚ ነኝ ኢንፌክቲቭ ነኝ ብለው ራሳቸውን ጠይቃሉ። ለምን እንደዛ ትላለ? በቀላሉ እኮ አቅም አለ፣ ከማንም አታንስም እኮ። መስሪያ ቤታቸውን የቀየሩ ብዙ ሰዎች ካንተ ያንሳሉ በአቅም ልምዳ አለ። ከፈለክ ተአምር ትሰራለህ። ከሁሉ በላይ ይሄ ኢምፔርድ ፊውቸር ቢሄቪየር የሚሉት በቃ እኔ ይሄ ፌለር ትራፕ ይሉታል። እኔ በቃ ይሳካልኝ የሞከርኩት ሁሉ ይበላሽብኛል ምናም ብሎ ሰዎች ያምናሉ። ስንት ችሎታ እያላቸው ከሆነ ተአምር ብዙ ነገር መስራት የሚችሉ ሰዎች ሆነው እያለ ስንፍና፣ ፐርፐዝ እንትና ለማድረግ ፕራዮሪቲ ማያውቁ በትንንሽ ነገር ትንሽና ትልቅ ነገር ትንንሽ ነገር ላይ ትሮጣለህ። ሪሌሽንሽፕ ማኔጅመንት ከሰው ጋር ኮሚቴ ይሆን ስትመደብ መደብ ተግባብተ ተዋደ አንበህ ሄደህ የማያውቀውን ስታሳውቀው፣ እንዴ መቼ ነው ስልጠና አንግባ ይልሃል፣ አሰልጥነን እንጂ ይልሃል። ዝም ብለህ ባቦሰጥ ከመጣህ ግን ስትን ስታወራ ያያል። ከዚህ ጋር ለምን ሄጅ ስለጥናለሁ ይልሃል። ምንድን ነው ይሄ ሰውዬ አዲስ የሚያመጣልኝ? ስለዚህ ኮሚቴው ይፈርሳል። ዘ ኤክስፔክተንሲ ቲዮሪ የሚባል አለ። ሰዎች የሚሞክሩት ተስፋ ሲያረጉ ነው። ይሳካልኛል ብሎ ተስፋ ሲያረጉ ነው። ጥረት ሳላውቅ ሰው አንድ ሰው ሁለተኛ ዕድል አግኝቶ ካበላሸ በኋላ አሁንም ብሞከር ይወድቃል ይበላሽብኛል ብሎ ነው የሚያስበው ባይ ኮንሰኩዌንስ ማለት ሶ ዛሬ ስተሰሩ የዛሬ ብቻ አይደለም መስሪያ ቤት ብትቀይሩም ይሄ ለራሳችሁ ያላችሁ ስሜት ምንም ተከታተል የሚመጣባችሁ ሶ እንደምንም ብሎ አለመውደቅ ነው መጀመሪያ ጥርስ ነክሶ መስራት ነው ግራቹ ለርንድ ሄልፕለስነስ ዝሆኑ ልጅ እያለ የሆነ እንትን ውስጥ ይታሰርና የምታሰርበት እንትን አለች ሰንሰለት ነገር አለች ትልቅ ከሆነም በኋላ ይሁን እንደዚህ ጥያ ያደርጋል። ጉምን የምትነቀል እኮ ናት ራሱ ሰንሰር ፌት ያሰረበት ብረት ግን አሁንም ታስሮ ዝም ይላል። ለርንድ ሄልፕለስነስ አለ። በልጅነቱ ስለታሰረ አሁንም ገንጥዬ መውጣት አልችልም ብሎ ያምናል። ፌልደር ሰልፍ ፐርፔቹዌቲንግ ነው። አንዴ ከወደቃችሁ ይደቁሳችኋል። ሰውም መጥፎ ነው። ሰውም እናንተ ደሞ ለራሳችሁ ያላችሁ እንትን ሰልፍ ወርዝ ኢሜጅ ሰልፍ እንትን ዝቅተኛ ይሆናል። በጣም መጥፎ ነው። ከዛ አለ ሪፕል ኢፌክት አለው። ችግር ጥሩ ነገር ሪፕል ኢፌክት አለው ችግርም ጥሩ ነገር ርፕል ኢፌክት አለው። ሶ እድሎች ሲባክኑ ማህበራዊና ኢኮኖሚያዊ ኮስቶች አሉት። ግለሰቦች እያንዳንዱ ግለሰብ ሰከንድ ሁለተኛ እድል እያገኘ ሲያባክን በድምር ማህበረሰባዊ ኮስት አለ፣ ሶሻል ኮስት አለ፣ ኢኮኖሚ ኮስት አለ። ኮዳክ እንደሆነው ብሎክባስተር የሆነውን ታሪክ ነገርያችኋለሁ። እንደዛ ነው የምንሆነ። አጠቃላይ ምርት ይቀንሳል። ዲክላይን ፕሮዳክቲቪቲ ያጋጥማል። ሶ እድልን ያባከኑ የተፈጠረ መልካም የመለወጥ እድልን ያባከኑ ሰዎች አገሮች፣ ካምፓኒዎች፣ ቡድኖች ለራሳቸው ያለው ስሜት ለራሳቸው ያላቸው ስሜትና ተነሳሽነት በከፍተኛ ደረጃ ያሽቆለቆላል። ውሳኔ መወሰና ትክክለኛ ውሳኔ መወሰን አቅማቸው በከፍተኛ ደረጃ የተዳከመ ይሆናል። ስትረስ አለባቸው። የስነ ልቦና መዛባት ያጋጥማቸዋል። መገለል እና የግንኙነት መበላሸት የሚባሉ ነገሮች ያጋጥሟቸዋል። በጣም ሲሪየስ ነገር ነው። ፌላር ግን ፊለፊት ተከራከርን። ቤታችን ስንሄድ ግን መስታወት የራሳችን ይነግረናል። ሰዎች ሁለተኛ ዕድል ሲያገኙ ምንድን ነው የሚሰማቸው? የሆነ ነገር ተበላሽቶባቸው አበላሽተው ሁለተኛ ዕድል ሲያገኙ ምንድን ነው? መጀመሪያው ዶፓማይን ቡስት ይባላል። ዶፓማይን እንግዲህ የአእምሮ ደስታ አእምሮችን ደስ ሲለው የሚረጭ ኢንዛይም ነው። ሶ ዶፓማይን ፕሮዳክሽን ሲከፋን ዶፓማይን ፕሮዳክሽን ይቀንሳል። ተስፋ ቆርጠን እያለ ሁለተኛ ዕድል ስናገኝ ቡስት ነው የሚያደርገው። የሚመረተው እንደዚህ ዛይም ይጨምራል እና አንድ ጥናት እንደሚያሳየው የዶፓማይን ከወትሮ ከነበረው ምርት የዶፓማይን ምርት በ40% ይጨምራል፣ ሰከንድ ቻንስ ባገኘን ጊዜ። ማለት ሁለተኛ እድል፣ የሚባል ይሄ ፕሪፍሮንታል ኮርቴክስ የሚባል አለ። ይሄ ኮርቴክስ የአእምሯችን ውስጥ ነው፣ ለውሳኔ መስጠት ችግር ለመፍታት ለወደፊቱ ጊዜ ለማቀጥ ምናምን የሚያገለግል የአእምሯችን ክፋይ ነው እና ሁለተኛ ስናገኝ በጣም በከፍተኛ ደረጃ አክቲቬትድ ይሆናል፣ የፕሪፍሮንታል ኮንቴክስት የሚባል ዶፓሚን ቡስት ያጋጥመናል። ኢሚዲየትሊ ደግሞ ይሄኛው አክቲቬትድ ይሆናል እና በዛ ምክንያት ሁለተኛ ስህተት ላለመስራት በጣም ትሞክራላችሁ። አክቲቭ ነው የሚሆን፣ ዲሲሽን ሜኪንግ ላይ ዲሲዥን ሜኪንግ። አሁን አዲሱ ሳይንስ ምን መሰላችሁ? ውሳኔ ስንወስን ሳይኮሎጂካል ኮንዲሽን አይደለም፣ ባዮሎጂካልም ነው። ከባድ ውሳኔና አማገዲም የሚባል አለ። ከባድና ቀላል ውሳኔ የምንወስነው የአእምሯችን ክፍል ይለያያል፣ የምንጠቀምበት የአእምሯችን ክፍል ይለያያል። የሚገርመው ነገር አሁን አት ሊስት ውሳኔ ሳይኮሎጂካል ኮንዲሽን ነው ባዮሎጂካል ለዛች የተቀመጠች የሆነች የአእምሮ ክፋ ያለች ብላ ታስባለች። ዘር ኢዝ ናው ለውሳኔ ብቻ አይደለም። ከባድና ቀላል ውሳኔ ሲሆን የምንጠቀምበት የአእምሯችን ክፍል ይለያያል። ኒውሮ ሳይንስ ኢዝ ቢከሚንግ ኢንክሬዲብል ሳይንስ እና መልቲ ዲስፕሊነሪ ጥቅም አለ። ሌላው አንድ ጥናት የሚያሳየው አዲስ ሁለተኛ እድል ያገኘ ሰው 25% ፕሪፍሮንታል ኮርቴክስ አክቲቬሽን ይኖረዋል፣ ይጨምራል። በዚያ ምክንያት የሳተ ውሳኔ የመወሰን እድሉ በከፍተኛ ደረጃ ይቀንሳል። ሁለተኛ እድል ያገኘ ሰው ሌላ ተስፋ ይጨምራል፣ አይበገሬነት ስሜት ያሳድጋል። ሁለተኛ እድል ያገኘ ሰው ጥናት ጥናት እንደሚያሳየው በ60% በተስፋ የተሞላ ነው ሁለተኛ እድል ካላገኘ ሰው ኢሚዲየት ቡስት ኦፍ ሆፕ ተስፋ ያለው ሰው ደግሞ ረዚ አይበገሬ ነው። ትንሽ ነገር ሲያጋጥመው ሸብረካ ይል። ተስፋ ከረዚ ከፕሮብለም ይልቅ ተስፋ ከችግር ይልቅ ተስፋ በጣም ሀያ ነው፣ ጠንካር እንትን ነው። ሰዎችን ሴንስ ኦፍ ፐርፖስ ክላሪቲ ይሞላቸዋል። ሌላው ሁለተኛ ዕድል ያገኘ ሰው ኢንክሪስ ፐርሲስተንስ ነው፣ ጽናት። በተደጋጋሚ ይሞክራል። ቢኮዝ ይህ መውደቅ የመጀመሪያ አይደለም። ፌለር ኢዝኖት ፋታል ሳክሰስ ኢዝ ኖት ፋይናል ብለዋል አለ ቸርችል። እሱን ነው የሚያሳያቸው። አንዴ ወደቃችሁ ማለት አትነሱ፣ ማታ ትነሳላችሁ፣ ታረጉታላችሁ፣ የምትፈልጉት ነገር ታገኛላችሁ። ሶ እንትናትም ፐርሲስተንት ነው የምትሆኑ እና ሁለተኛ እድል ያገኙ ሰዎች ፐርዘርቨራንሳቸው፣ ጽናታቸው፣ ችግር የመቋቋም አቅማቸው በ45 ፐርሰንት ይጨምራል። ሌላው የሶሻል ኢንፎርስመንት የሚባለው ሁለት ሰከንድ ቻንስ ያገኙ ሰዎች ይተጋገዛሉ፣ እንደ በፊቱ አይጣሉም። እርስ በርስ አንዱ ሌላውን ለመጣል አይሞክርም። ቢኮስ ሰከንድ ቻንስ ነው እና ምን ይላል? ሁለተኛ እድል ያገኙ ሰዎች ጆብ ሳቲስፋክሽን ናቸው በ60 ፐርሰንት ይጨምራል። በቲሞች መካከል፣ በቡድኖች መካከል ያለ ትብብር ምናምን በ50 ፐርሰንት ይጨምራል። ይሄ ኮሚትመንት ፊውቸር ጎልስ የሚባል አለ። ብዙ ደካማ ነው። ኖርማል የሰዎች ፊውቸር ጎልስ ኢሚዲየት፣ በተለይ ፐብሊክ ሰርቪስ ውስጥ ሰከንድ ቻንስ ስናገኝ ግን ፊውቸር ለሚባል ነገር ለመማር እንትን ለማለት የሁለት አመት ሶስት ዓመት የአስር ዓመት ስትራቴጂክ እቅድ ምናምን ለማሰብ ያለን ኮሚትመንት በ80% ይጨምራል። ሁለተኛ እድል ያገኙ ሰራተኞች ይሄ ኤምፕሎይ ድሪቭን ኢኖቬሽን የሚባለው ሰዎች ራሳቸው ተቀጣሪዎቹ ሰራተኞቹ አስበው ምናምን አዲስ ኢኖቬሽን የማምጣት እንትናቸው በ35 ፐርሰንት ይጨምራል። ፕሮዳክቲቪቲ በ20 ፐርሰንት ይጨምራል። ሁለተኛ እድል የሚያገኙ ሰዎች ሌላ ካምፓኒ ሎያሊቲ በ45 ፐርሰንት ይጨምራል። አጥፍተው ሊባረሩ የነበሩ ካምፓኒው ሊፈርስ የነበረ በሆነ መንገድ ሰርቫይቭ ሲያደርግ ሎያሊቲ ካምፓኒያቸውን ሁለተኛ ዕድል የሰጠኝ ካምፓኒ ስለሆነ ብለው ይወዱታል። ሎያሊቲያቸው እንትን ይላል። ስራ አይፈልጉም ብዙ ጊዜ በአመራር ላይ ያላቸው አመኔታ በሰላሳ ሦስት ፐርሰንት ይጨምራል። ሁለተኛ ዕድል ስናገኝ ሳይኮሎጂካሊ እና ኢሞሽናሊ ብቻ አይደለም ኢምፓክትድ ምን ሆነው በስነ ልቦና እና በስሜት ብቻ አይደለም ምንታደሰው ጥሩ ስሜት ጥሩ ስነ ልቦና ላይ ብቻ አይደለም የምንገኘው ኢትሃዝ ኒውሮ ኒውራል እና ቢሄቪራል ኢምፕሊኬሽን አለው። አእምሯችን ዶፓማይን ይረጫል። ደስተኛጋ ቢሄቪራል ሎያሊቲ ምናምን ይጨምራል በከፍተኛ ደረጃ ኢሞሽናል ሳይኮሎጂካል ቢሄቪራልን ኒውራል ፌኖመና አራቱ ነገሮች ተባብረው ነው እድል የሚፈጥሩት። ሶ ሁለተኛ እድል ሲገኝን ኒውሮ ሳይንስ የሚለው ዶፓማይን ሲስተማችን ይጨምራል። ኒውሮፕላስቲሲቲ የሚባለው ከይህንበት ሁኔታ ጋር ተባብሮ ተግባብቶ አዳብተብል ሆነ የመስራት አቅማችን በከፍተኛ ደረጃ ይመጣል። በዛ ምክንያት ኮግኒቲቭ ፐርፎርማንሳችን በከፍተኛ ደረጃ ይጨምራል። ሰከንድ ቻንስ ስናገኝ ሁለተኛ ዕድል ስናገኝ ተስፋ ይጨምራል፣ በራስ መተማመናችን ይጨምራል፣ ጭንቀት ይቀንሳል። እንደዛ ከሆነ ደግሞ አይበገሬነታችንና ስለ ወደፊቱ ጊዜ ያለን በጎ አመለካከት በከፍተኛ ደረጃ ይጨምራል። ተስፋ ሁለተኛ ድል ስናገኝ ፐርዘርቨረንስ ፐርሲስተንስ የሚባለው ነገር ጽናት ተደጋግሞ መሞከር የሚባለው ነገር በከፍተኛ ደረጃ ይመጣል። ጎል ኮሚትመንት የዓላማው እንዲሳካ ያለን ጥረትና ዲተርሚኔሽን ይጨምራል። ለተቋማችን ያለን ታማኝነት ኦርጋኒዜሽናል ሎያሊቲ ይጨምራል። ማህበረሰባዊ ኢምፓክቱ ሁለተኛ ድል ስናገኝ ኢኖቬሽን ፈጠራ ይጨምራል። ሶሻል ሞቢሊቲ ይጨምራል። ኢኮኖሚ እድገት ይመጣል። አዎንታዊ የሆነ የድገትና የልማት ምህዋር ይፈጠራል። ሳይክል ኦፍ እንት ይፈጠራል። ሶ ሁለተኛ እድል ያገኙ ሰዎች ይህን ሁሉ አቅም ተጠቅመው ማባከን የለባቸውም። ሶስተኛ እድል የሚባል ነገር የለም። በታሪክ አገራት፣ ግለሰቦች፣ ተቋማት፣ መሪዎች እድል ያገኛሉ፣ ያባክናሉ። ሁለተኛ እድል ደግሞ ያገኛሉ። አሁንም ሁለተኛውን እድል የሚያባክኑ አሉ፣ የሚጠቀሙ አሉ። ማንም ስኬታማ የሚባል ካምፓኒ፣ ግለሰብ፣ መሪዎች፣ ተቋማት ሁሉ ወድቀዋል። ወድቀዋል፣ ግን ከውድቀት በኋላ ተምረው ከሁኔታው ጋር ተላምደው ደክመው እድል ፈጥረዋል። ሰከንድ ቻንስ ብዙ ጊዜ የሚፈጠረው ታግሎ ነው። ሰው ቅድም የነገርኳችሁ የስቲቭ ጆብስ እና የአፕል ታሪክ እንዳይበዛ፣ እንደ 1985 ላይ ስቲቭ ጆብስ ከአፕል ካምፓኒ ተባረረ፣ ከራሱ ካምፓኒ ከ12 ዓመት። ያኔ ግን ዝም አይደለም ያለው፣ ኔክስት የሚባል ካምፓኒ መሰረታ። ካርቱን የሚያሳይ ካርቱን የሚሰራ ፊልም ይሰራ ከዛ በኋላ ከአስራ ሁለት ዓመት በኋላ ታግሎ ተመልሶ ያን ካምፓኒም አፕል ላይ እንዲገባ አድርጎ ተአምር ሰራል። የማይወድቅ ሰው የለም ማይ ብራዘር ሲስተርስ፣ የማይወድቅ መስሪያ ቤት የለም። ሳይኮሎጂካል ፓወር ኦፍ ፎርጊቭነስ ኢን ግሮውስ ሰዎች ሰከንድ ሳን ሲሰጡት ትራይቭ ነው የሚያደርጉት፣ ወደፊት ነው የሚሄዱት። ሁለተኛ እድል ትልቅ ነገር ነው። ሁለተኛ እድል ሰው ሲያገኝ ይቅርታ ተብሎለታል። መጀመሪያ ላይ ጠፋው ጥፋት ይቅርታ ተብሏል። ጥፋት የሚሆነው የመጀመሪያው እድል ስላባከነ ነው። ሁለተኛውን እድል ከባከነ ግን ሰው አይደለም አይደለም። ጀግና ሰዎች ከውድቀት ይማራሉ። ጀግና ሰው ወድቆ አይቀርም። ምንም ችግር የለውም። መውደቅ፣ መሳሳት ምንም ችግር የለውም። ጀግና ለራሱ ክብር ያለው ሰው፣ ራሱን ሲሪየስሊ የሚወስደው ሰው ግን አይወድቅም። ኔልሰን ማንዴላ ከ27 ዓመት እስር በኋላ ከእስር ቤት ወደ ቤተ መንግስት፣ ከታሳሪነት ነፃነት ከሌለው ሰው ወደ መሪነት የተሸጋገረ ሰው ነው። መታሰር፣ መታረዝ፣ የሚሞትለት የሚታገልለት ህዝብ ከሰው በታች ሆኖ መታየት መከራን ያየ ሰው ነው። ከዛስ ግን ከዛ ምን ሆነ? ሰማይ ደረሰ። ስፔስ ኤክስ ስፔስ ኤክስ ሪዩዘብል ሪዩዘብል ምንድነው ሪዩዘብል? ሮኬት የስፔስ ወደ ስፔስ መላኪያ ማስወንጨፍያ ዋጋ 90 ፐርሰንት ቀንሷ ብያቸው አሏል። እና ስፔስ ኤክስ ብዙ ጊዜ ወደ ለማስወንጨፍ ሞክሮ ወድቆበታል። ከዛ በኋላ ግን ኢንቨንት ያደረጉት ነገር ወደ ስፔስ አንድ ጊዜ ለመተኮስ ይጠቀሙበት ነገር ሪዩዝ ይደረጋል ናይንቲ ፐርሰንት ኮስት ካት አርጓል ወጪውን ቀንሷል እና ትልልቅ ነገሮች ኢንቨንሽንስ ትራንስፎርሜሽንስ የሚመጡት ከውድቀት በኋላ ነው። አሜሪካን ሀገር ወንጀል ከሰራችሁ አደገኛ ነው። ምን ሆነ መሰላችሁ? ቬጋስ ውስጥ ያለ የታክሲ ሾፌሮች አምሳ የታክሲ ሾፌሮች እንግዲህ አበሻ ሰንበት ሰንበት እሁድ እሁድ ማረፍ እንፈልጋለን። ቬጋስ ውስጥ ረፍት የለም። እሁድ እሁድ ይሰራሉ፣ ይከፈላቸዋል። እና የዚህ አበሻ እንትን መስሏቸው እንትን ስራ አድማ መቱ። እሁድ ቀን አንድ ስራ ብለው ሲለምኑ እምቢ ሲባሉ አድማ እንግዲህ አሜሪካን ሀገር ወዲያው ሰውየው ሶስት የቬጋስን ታክሲ የሚቆጣጠሩ ሶስት ካምፓኒዎች ናቸው፣ ሞኖፖል ያለ አባረራቸው። ያው ንደራደር ሳይሆን ያላቸው አባረርና ሌላ መጣ። ከዛ በኋላ ስራ አድማ መጥተዋል ብሎ ፕሮፋይላቸው ላይ አስገባባቸው። የሶሻል ሴኩሪቲ ነምበራቸው ላይ ማለት እና ስራ ሊቀጠሩ ሲያመለክቱ ይሄ ይወጣል፣ አድማ ይመታሉ ምናምን ብሎ ማለት። ከዛ የሚቀጥራቸው አለ፣ ክራክ ይቀድም ማለት። አንዴ ስተት ከሰራ ሰከንድ ቻንስ የሚባል ነገር የለም። ዕድልን ማባከንስ ምንድን ነው ቅጣቱ? ዕድል የሚያባክን ሰው ምንድን ነው የሚደርሰው? መልካም ዕድልን ምንም ቢባላል መሰላችሁ ኦፖርቹኒቲ ኖክስ ባት ኢት ዳዝ ኖት ቤክ። ዕድል በራችሁን ያንኳኳል፣ ግን አይለምናችሁም። እባካችሁ ሰዱኝ ብሎ አይለምም። እባካችሁ የተቀሙ ቢሉ አይለም። የብሎክ ባስተርና የኔትፍሊክስን ታሪክ አሁን የምትገምላችሁ፣ ብሎክ ባስተር ፊልም አከራይ ነው። ኔትፍሊክስ እንደዛው ዘመናዊ እየጀመረ ነበር። በዘመናዊ እንትን እና ብሎክባስ ኔትፍሊክሶች መስራቾቹ ሄደው ለብሎክባስተር በአብሳ 50 ሚሊዮን ዶላር ገዛ ነበር፣ ወደዛ ብሎ አላቸው። ከአንድ የተወሰነ ዓመት በኋላ ብሎክባስተር ከሰው፣ ከገበያ ወጣ። አሁን ኔትፍሊክስ በቢሊዮን በኤግዛክትሊ ቆች አካባቢ ነግራቸዋለሁ እኮ 100 ቢሊዮን ምናልባት እንትን ያለው ካምፓኒ ወርዝ ካምፓኒ ብሎክባስተር ያኔ ቢገዛው እሱ ከኪሳራ አይወጣም፣ ጭራሽ አንድ ቢሊዮን ብር አግኝቶ ነበር፣ ግን ዶላር አግኝቶ ነበር። ብሎክባስተር በር ላይ እድል እያንኳኳች አልፈልግም ብሎ አባራ። እድል እያንኳኳ ነው ሁላችን ቤት ላይ፣ እባካችሁን እንክፈትለት በሩን። አንድ ወዳጅ ፐርሰቨራንስ ኢዝ ኤ ግሬት ኤሌመንት ኦፍ ሳክሰስ ኖክ ዩ የስኬት ዋናው ቁልፍ እንትን ነው። በሩ ላይ ቆማችሁ ጮክ ብላችሁ ጥሩ ተጣሩ፣ እንዲሁም በደንብ አድርጋችሁ እስኪሰማ ድረስ አንኳኩ። ያን ያደረጋችሁ ሁለታ ሊዘገይ ሊፈጥን ይችላል። በእርግጠኝነት ግን ስኬት የእናንተ ታዳሚ ትሆናለች እንደማለት ነው። ሰውየው የሚያወራው አንኳኩ ምናምን ነው። የተንኳኳለት አልከፍትም ያለ ሰው ሚስ ደ ኦፖርቱኒቲስ ከፍተኛ ጸጸት ውስጥ የባከነድን ከፍተኛ ጸጸት ያስገባል ኖኪያ እና ስማርትፎን። ኖኪያ እንግዲህ በስልክ አንደኛ ነበራል። ማይክሮሶፍት ገዝቶት ነበረ የሆነ ሞባይል የምትነ ተመልሶ ሸጠው መሰለኝ። እንሳት አልቻለም። ስማርትፎን አያስፈልግም ብሎ እንትን ብሎ ስዊድን ነው ታይላንድ፣ ፊንላንድ፣ ፊንላንድ ነው። ፊኒሽ ካምፓኒ መሰለኝ። ፌል አደረገ። አሁን የኖኪያ ሰራተኞች፣ ኃላፊዎች፣ ባለቤቶች በዝንተ ዓለም ጸጥታ ላይ ይኖራሉ። ይሁን ጸጥታ ነው እንደዚህ ብናደርግ ከኖኪያ በላይ የተሻለ እንትን አልነበረም፣ ለመስራት ስማርትፎን ግን ዘገየ። ፖይንት ኦፍ ኖ ሪተርን የሚባል አለ። አንዳንዱ ሚስ ኦፖርቹኒቲ ተመልሶ አይመጣም በፍጹም። ሮማን ኢምፓየር በጊዜ ማድረግ የሚገባቸው ለምሳሌ፣ መሐመድ መሐመድ ኮንኮረር ኢስታንቡል ጫፍ ላይ ያለ ከፍሎረንስ የሚያግዝ ሰራዊት ተብሎ ቶሎ ቢፈጥን ኖሮ ዘግይቶ ስለሆነ ዋጋ የለውም ሮማን ኢምፓየር መጨረሻ ከማስተካከል የነበረባቸው ብዙ ነገር ነበር። የመጨረሻው ኢምፓየር በተለይ አላስተካከለም። ፖይንት ኦፍ ኖ ሪተር እንደረሰ በቃ ወደቀ። ሰከንድ ቻንስ ሁልጊዜ የለም። የመጨረሻው ዕድል ይመጣና ባይ ባይ ይላል፣ ቻው ቻው ይላል። መልካም ዕድልን ያባከኑ ሰዎች ለራሳቸው ያላቸው እምነት ዝቅተኛ፣ ይጠራጠራሉ። ሪስክ መውሰድ አይፈልጉም። ከዛ በኋላ በዛ ምክንያት ፌለር ትራፕ የሚባለው ነገር ይዛቸዋል። በውድቀት ላይ ውድቀት፣ በውድቀት ላይ ውድቀት ይመጣል ዛስ ዋይ እድል ዓለም አባክን የሚጠይቀው ከምር መስራት የሚጠይቀው ከምር ለውጥ ማት የሚጠይቀው። በዛ ምክንያት መልካም እድል ያመለጠው ሰው ያመለጠው አገር ያመለጠው ተቋም ያመለጠው ሕዝብ ያመለጠው መሪ፣ ኮዳክ ቅድሜ የነገርኳቸው ኮዳክ እና ዲጂታል ኮዳክ እኮ ባይዘ ወይ ቀድሞ ዲጂታል ካሜራን ቀድሞ ሰርተዋል። ወደ ገበያ ለማውጣት ምናምን ይሄኛው ነው የሚያዋጣኝ ብሎ እንትን ብሎ ወደቀ ውሳኔ ነው። የሰው ልጅ ተአምር ይሰራል። ሁለቱም ችሎታ ውስጡ ላይ አለ። የመገበው ነገር ነው የሚወጣው። ስንፍናውን ከመገበው ቅድም ያልኳችሁ ነገር ይመጣል። መልካምነቱን፣ ትልቅነቱን፣ ከፍተኛ ነገር የማድረግ ፍላጎቱን ከመገበው ደግሞ እሱ ይወጣል። የመገባችሁት ነው የሚሰጠው ህይወት። ሁለቱም ችሎታዎች ፈጣሪ ሰጥቶናል። የሰው ልጅ ሁለቱም ችሎታ አለ። የትኛውን ነው እየመገባችሁት ያላችሁት ነው ጥያቄ። የትኛውን ነው እንዲወጣ ያፈቀዳችሁትም ሶ ያመለጠ መልካም እድልን እንዴት ወደ ሰከንድ ቻንስ እንቀይረው ነው መጀመሪያ ሰልፍ ሪፍሌክሽን ነው ከራስ ጋር በጥሞና ማውራት ማውራት ተቋማት ከሰራተኞቻቸው ጋር መሪዎች ከራሳቸው ጋር ሰዎች ከራሳቸው ጋር ማውራት አለባቸው ሰልፍ ሪፍሌክሽን ለምን ወደቁ እንዴት ሆነ ምን ሆነ አካውንታብሊቲ ሰው ሪፍሌክት ያደርግና ሀላፊነት ይወስዳል ይሄ ይሄ በመሆኑ አጥፍቻለሁ ይላል። ከዚያስ አይበገሬነት አዳፕቲቢሊቲ፣ አይበገሬ ሬዚሊየንስ እና አዳፕቲቢሊቲ ነው። ይህን ነገር በዚህ ነገር ይሄ ያሳፍራል። ሁለተኛ ላደርገው ከዚህ ሁኔታ ጋር ከውድቀት ጋር ብሬ አልኖርም ይላል። ከዛስ አክሽን ኦሬቲንግ ቲንኪንግ ተግባር ስለ ወደ ተግባር ስለ መግባት እዛው ላይ አይቆይም በፍጥነት ወደ ተግባር ስለመግባት ያስባል። ዘን ከዛ በኋላ ከውድቀት በኋላ የመነሳት ባህል ግለሰቡ የግሉ ልምምድ ይሆናል፣ የተቋም ልምምድ ይሆናል፣ የሀገር ልምምድ ይሆናል፣ የመሪዎች ልምምድ ይሆናል። ሶ ሰከንድ ቻንስ ያገጠማቸው ሰዎች ግለሰቦች የጸጸት፣ የእድገት፣ ዳግም የመፈጠር ዕድል አድርገው መጠቀም ይችላሉ። ይሄን ነገር የሪኢንቨንሽን የሪደምፕሽን የግሮውዝ እድል አድርጎት ሊጠቀሙ ይችላሉ። ጄኬ ራውሊንግ፣ ስቲቭ ጆብስ እንዳረጉት ማለት ነው። ቡድኖች ጠንካራነትን ለመማር ለአዳፕቴሽን፣ ከነገሮች ጋር ተላምዶ ለመኖር ለለውጥ ሊጠቀሙበት ይችላሉ ቺካጎ ቺካጎ ቡልስ የሚባሉት አስራ ዘጠናዎቹ ላይ የባስኬትቦል ተጫዋቾች በማይክል ጆርዳን እየተመሩ ብዙ ጊዜ ተሸንፈው በተአምር በሚባል ሁኔታ አዲስ እድል ፈጥረው ቻምፒዮን ሆነዋል። የማይቻል የሚመስል ነገር አድርገዋል። ናይንቲን ናይንቲስ በመሪያቸውም በራሳቸውም ጥንካሬ። ቺካጎ ቡልስ የወደቀ ተስፋ የቆረጠ ቡድን ነበር። ከወደቀበት ተነስቶ የአሜሪካ የባስኬትቦል ቻምፒዮን ሆነዋል። ዘ አርት ኦፍ ካምባክ ን ሬዚሊየንስ ተመልሶ መምጣት፣ ዩ ካምባክ። ጠፍተህ አትቀርም፣ ወድቀህ አትቀርም። ያ ግን አይበገሬ መሆን ይጠይቃል። ኢ አም ኖት ጎይንግ ዳውን ኢን ሂስትሪ። የወደኩኝ ሰው አይደለሁም፣ ወድቄ ምቀር ሰው አይደለም ብላችሁ መወሰን ይጠይቃል። ሬዚሊየንት መሆን ይጠይቃል። አብርሃም ሊንከን፣ ዊኒስተር ቸርችል። አብርሃም ሊንከን ብዙ ጊዜ ምርጫ ወድቋል። መጨረሻ ላይ ግን የአሜሪካ ፕሬዚደንት ሆኗል ብቻ ሳይሆን የአሜሪካ የምን ጊዜም ታላቅ መሪ ሆኗል። ዊንስተን ቸርችል ብዙ ጊዜ ተሸንፎ አንደኛው ዓለም ጦርነት ላይ አካባቢ ተወዳድሮ ተሸንፎ ከዚያ በኋላ ግን የእንግሊዝ መሪ ሆኖ ሁለተኛው ዓለም ጦርነት አሸናፊ እንድትወጣ ሆና እንድትወጣ አድርጎ በታሪክ ቸርችል እንደዚህ አለ ቸርችል እንደዚህ አለ። በእንግሊዝ ታሪክ ተናፋቂው ተወዳጁ መሪ ሆኖ ቀርቷል። ልትወድቁ ትችላላችሁ። ውድቀታችሁን ቁጭ ብላችሁ ጠይቁ። ራሳችሁ ምን አጋጠመ ብላችሁ ጠይቁ። ዩ ካን ሪተርን ስትሮንገር ማይ ብራዘርስ አንድ ሲስተርስ። ተቋማት ራሳቸውን ሪኢንቨንት ማድረግ ይችላሉ። ውድቀትን እንደ ስትራቴጂክ ማስፈንጠሪያ አጋጣሚ እና እድል አድርገው ሊጠቀሙ ይችላሉ። ኔትፍሊክስ ሲጀምር ዲቪዲ የሚያከራይ ተቋም ነበር። ከዛ ግን ስትሪሚንግ ጀምሮ ኢንዳስትሪውን የፊልም ኪራይ ኢንዳስትሪውን ዶሚኔት አድርጓል። አይቢኤም ከሃርድዌር የሚያመርት ካምፓኒነት ወደ ክላውድ እና ኤአይ ድሪቭን ቢዝነስ የሚያመርት ካምፓኒነት ራሱን አሸጋግሮ ትልቅ ድርጅት ሆኗል። አይቢኤም ማይክሮሶፍት የተፈጠረው በአይቢኤም ምክንያት ነው። ከአይቢኤም ኮንትራት አግኝቶ ነው። አይቢኤም ማይክሮሶፍት ዚህ ደረጃ ያደረሰው በአይቢኤም ምክንያት ነው። በአይቢኤም የራሱ ብቻ ሳይሆን የበርካታ ድርጅቶች የበርካታ ስኬታማ ተቋማት ባለውለታ ነው። ሶ ተቋማት ስትራቴጂ ካወጡ፣ ኢኖቬሽንን ከተቀበሉ፣ ያለፈን ስህተት ካረሙ፣ ራሳቸውን ሪኢቨንት አድርገው ውድቀትን ስትራቴጂያዊ ማስፈንጠሪ አድርገው ለትልቅ ድል ሊበቁ ይችላሉ። እየጨረስኩ ነው። አገራት ከክራይሲስ ሊወጡ ይችላሉ። ጃፓን ከሁለተኛው ዓለም ጦርነት በኋላ፣ ጀርመን ከሁለተኛው ዓለም ጦርነት በኋላ የወጣችበት መንገድ አስገራሚ ነው። አገን ስትሮንገር ሆነው ወጥተዋል። ኒኮላስ ቴስላ ትልቅ አሳቢ ነበር፣ ትልቅ እንትን ነበር። ግን ሂ ፌልድ ችሎታውን ለመጠቀም አሁን ቴስላ በስሙ ካምፓኒ ተመስርቶ መኪናው እንደ ጉድ ይሸጣል። የስኬት እንትን ነው እሱ፣ ግን አልደረሰውም። ስኬታም አልነበረም ነበርም። በህይወቱ ተሰቃይቶ ነው የሞተው። ኦፍኮርስ የኤድሰን ጋር የነበረው ፉክክርም እንትን ተሰቃይቶ ነው የሞተው። ሚስድ ኦፖርቹኒቲስ ቴስላ እድሜ ልኩን እንደ እንደጸጥህ ነው የሞተው። ስታግኔትድ ሆኖ ነው የሞተው። አቅሙን ትልቁን አቅም ሳይጠቀምበት አቅሙ የባከነ አቅም ሆኖ ሎስት ፖቴንሻል ሆኖ ነው የሞተው። ወደ መጨረሻው አካባቢ በጣም ስቃይቶ የሞተ ሰው ነው። የሚበላ የሚጠጣ ትንሽ ነገር ምግብ አጥቶ የሞተ ሰው ነው። ዋት ኢፍ የሚሉ ቢሆንስ ባይሆንስ የሚሉ ሰዎች አይሳካላቸውም። ተቋማት፣ ሀገራት ምናምን እና ራስን ከሁኔታ ጋር ማላመድ አይበገሬነትና ኮንቲኒየስ ኢምፕሩቭመንት አይበገሬነትና በየቀኑ ማሻሻል በየቀኑ የተሻለ ሰው መሆን ቦልድ ካልኩሌት ሪዝ ሪስክ መውሰድ ከዛ እንደዛ ብሎ የተሳካላቸው ሰዎች ምን ያደርጋሉ? አጠቃላይ አንድ ጊዜ የወደቁ ሰዎች ወድቀው መቅረት የለባቸው ማለት የለባቸው። አንድ ጊዜ የወደቀ ተቋም ወድቆ መቅረት የለበትም። አንድ ጊዜ የወደቀ መሪ ወድቆ ሁሉ ጊዜ ሰከንድ ቻንስ ያስፈልገዋል። ግን ያ መሪ ሰከንድ ቻንስ መጠቀም መቻል አለበት። ሶ ሰከንድ ቻንሶች ሁለተኛ እድል ሬየር ጊፍት ነው፣ የተለየ ለሁሉ ሰው አያጋጥመው፣ ሬየር ሊ ነው የሚመጣው ጥቅም ላይ ይህን ማባከን አያስፈልግም። ከረጅ ግን ያስፈልጋል። ለመጠቀም መማር ያስፈልጋል። አክሽን ያስፈልጋል። ድርጊት ያስፈልጋል። ካልሆነ ጸጸት፣ ውድቀትና ባሉበት መቸንከር፣ ረግሬት ዲክላይን እና ስታግኔሽን ነው ውጤቱ። ልትወድቁ ትችላላችሁ። አዳብት አርጉ። ከተነሳችሁ ተነሱ፣ እንደገና ሞክሩ ጠንካራና አስተዋይ ሆናችሁ በጥበብ። አመሰግናለሁ።